አይ፣ እንዴት ናችሁ? እነዚህ ሶስቱ ነጥረ ነገሮች ቤታችሁ ውስጥ አሉ? እንግዲያውስ ካሏችሁ በቀላሉ የፊት ማስክ እና እስክራብ ላሳያችሁ። የተጠቀምኩት የሩዝ ዱቄት እርጎና ማር ነው። እነዚህ ሶስቱ ንጥረ ነገሮች በመጠቀም በጣም ፊታችን ፏ የሚያደርግ ማስክ መስራት እንችላለን። እርጎ በውስጡ ላክቲክ አሲድ አለው። ስለዚህ ቆዳን ብራይት የማድረግ እና ደግሞ የሞተ ቆዳን የማንሳት እንዲሁም ቅባትነት ቅቤ ውስጡ ስላለ ደግሞ ሞይስቸራይዝ ያደርጋል ማለት ነው። ማር ደግሞ አንቲ ባክቴሪያ ስላለው ፊታችንን ከአክኒ ይከላከላል ማለት ነው። እንዲሁም ሃይድሬት ያደርግልናል። ሩዝ ደግሞ ቆዳችንን ጥቋቁር ነገር ካለ የማጽዳት፣ ቆዳችን አንድ አይነት እንዲሆን የማድረግ እንዲሁም ደግሞ ቆዳችንን በቀላሉ ዳሜጅ እንዳይሆን ይከላከልልናል። እንዲሁም መሸብሸብን ይቀንሳል ማለት ነው። ላይ የሩዝ ዱቄቱን ቤት ውስጥ ነው ያዘጋጀሁት እኔ። እናንተ ደግሞ ያው የተገዛውን ሱፐር ማርኬት ሬዲ የሆነው ማግኘት የምትችሉ ከሆነ እሱን መጠቀም ትችላላችሁ። ግን በቀላሉ ቤት ውስጥም ፈጭታችሁ ተጠቀሙ ትችላላችሁ ማለት ነው። ከዚህ በመቀጠል ደግሞ እርጎ ደግሞ ፉል ፋት ቢሆን ይመረጣል። ማሩም ደግሞ የተፈጥሮ ማር ሲሆን ጥሩ ነው ማለት ነው። ሌላው የምነግራችሁ ደግሞ ይህንን ማስክ ስትጠቀሙ ፊታችን ንጹሕ መሆን አለበት። ንጹሕ ካልሆነ ምንም ጥቅም የለውም ማለት ነው። በደንብ ፊታችን ስብታርግ ከዋጠሩ በኋላ አፕላይ እናደርገዋለን ማለት ነው። ይህን ማስክ ለእጃችሁን ትጠቀሙት ትችላላችሁ፣ እግራችሁን ትጠቀሙት ትችላላችሁ። በጣም ጥሩ ነው፣ ትወዱታላችሁ። በቀላሉ የሚዘጋጅ ነው ቤት ውስጥ ነው እና የትርፍ ጊዜ ሲኖራችሁ እንደዚህ አድርጋችሁ መጠቀም ትችላላችሁ ማለት ነው። አንገታችሁንም መጠቀም ትችላላችሁ። እንዲሁም ደግሞ ብብት ስር የሚጠቁርባችሁ ሰዎችም ካላችሁ የምትጠቀሙት አሪፍ ነው። እንደዚህ እንደምታዩት ከደረቀ በኋላ ቀስ እያልኩኝ በእጄ እንደ ማፍተልተል ነው የሚባለው። እንደዛ እያደረግን እናነሳዋለን ማለት ነው። ይሄ የሚጠቅመኝ ምንድን ነው? የሞተ ቆዳ ዴድ ስኪን ካለ ያነሳልናል ማለት ነው። ከዚህ በኋላ በመጀመሪያ በውሃ ታጠበዋለሁኝ፣ ለብባለ ውሃ። ከዛ በኋላ አንድ ሳሙን አድርግና በደንብ ጽድቅ እስኪል ድረስ ከታጠብኩ በኋላ ሞስቸራይዚን ክሪም አድርጌ ይህንን ይመስላል ማለት ነው። እንደ ወደዳቸው ተስፋ አድርጋለሁኝ። እንግዲህ በሚቀጥለው እስከምንገናኝ፣ ታንክ ፎር ዋቺንግ።